እሸር፣ ቅድስት የሆንሽው ነገር አለ ወይስ የፈለግሽው ነገር? አዎ ጋሺ፣ ምንድን ነው አስዘ አልቆን ወይስ ምንድን ነው የፈለግሽው? አይ እንደዛ አይደለም። እና ምንድን ነው ጋሺ፣ በቃ አንተም ዝም አልከኝ። ምንድነው ዝም ያልኩሽ ቅድስት? ያጠፋሁት ነገር አለ ሳለውቅ? ምንድን ነው አስቀየምኩሽ? አሁን ላይ ሰሞኑን ደስታ ለውኝ ሳላስተውል አስቀየሚሽም ከሆነ ደግሞ ይቅርታሽ። አረ ምንም አላስቀየምከኝም ጋሽ። ታዲያ ምንድኖ ዝም ያልኩሽ? አይ በቃ ጋሽ እሸኘኝ። አልገባኝም። ወዴት ነው የምሸኝሽ? ወደ ሀገሬ። እንዴ ለምን

ጋሽ አምሮብሻል። ደግሞ ዛሬ ጋሽ ዛሬ ስላየይ ነው እንጂ እኮ የተለየ ለማረግ ነው እና፣ ከዚህ ቀደም አታየኝም እያልሽኝ ነው? አይ ጋሽ አላልኩም። በጣም አልጠፍልህም። ደግሞ አስጠናሻለሁ ብለሽኝ አልነበር እንዴ? ምንድ ነው? አስጠኝ እና እኛ ቤት የፊደል ገበታ ስለሌለ ነዋ። እኔ እኮ ፊደል አውቃለሁ ማንበብም ትንሽ ትንሽ እችላለሁ። የመሀይም ልጅ እንዳላሽ ብላቸው። መሀይም ምንድን ነው መሀይም? እንደሆነ አታውቂም? እኔ አላውቅም። ይኸውልሽ፣ ዝም ብሎ ሰው በነደው የሚሄድ ሳይጠየቅ የሚሄድ ማለት ነው። አሁን ከብት ሰው ነው የሚነዳቸው፣ እነሱ መሀይም ነው የሚባሉት። ዳጣዬ ላሎየ ማለት ምን ማለት ነው ቸራ አማርኛ ጠይቃ ነው እንዲህ ምሳሌ ይህ እኮ በጣም ቀላል ጥያቄ ነው። ግን እንጅና ቡራ ይመልስልሻል በዛም ቀስ ብለሽ እንጅና ተኝቶ ከሆነ ታስደነግጫለሽ

ላይ ምን አይነት ስሜት ይሰማሻል? ንጹህ ነሽ፣ ቆንጆ ነሽ ብለ ነሽ። እኔ ደግሞ ብቻ እየፈራው ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በዓለም ዳርቻ የምትገኙ ተመልካቾቼ እንዴት ናችሁ? ደህና ናቸው እንያሉ አልሐምዱሊላህ። ዛሬ እንግዲህ ወደ ክፍል ስልሳ ዘጠኝ ምሳሌ ይዤላችሁ መጥቻለኝ ማለት ነው እና ቀጣይ ክፍል ምን ይሆናል? ምንስ ይፈጠራል? ብላችሁ በጉጉት እንደጠበቃችሁት ይታወቃል ማለት ነው እናም ቅድስትዬ ለዘመናት ስትመኘው የነበረውን ከብሩ ጋር አንድ ላይ መኖር ስትመኘውን የነበረውን እናም ቅድስትዬ ማለት ነው፣ አሁን ማሌት ምንኛ ያልታደልሽ ሰው ነሽ፣ ይህንን የመሰለ ብሩኬን ጥለሽ፣ ይህን የመሰለ እንጀራ ጥለሽ መውጣትሽን እያለች ቅድስትዬ አንተን ብትልም እናም አሁን አሁን እኔና ብሩኬ እዚያ አልጋ ላይ ዘና ምን እንልበታለን እያለች ምኞተን የገለጸች ቢሆንም ቅድስትዬ ማለት ነው። ቅድስት ያሰበችውን ተሳክቶላት ከብሩኬ ከብሩኬ ጋ አንድ ክላስ ላይ ይገኛሉ። ብሩኬ በእርግጥ የቅድስት መሽኮርመም ከፍተኛ ፍርሃት ውስጥ ቢያስገባውም በስከ መጨረሻ ግን እጅ ውስጥ ገብታለች። እኒኮ የአንቺን መብት ላለመጋፋት ነው እንጂ በጣም የሞድሽና የማከብርሽ ሴትነሽ ልዩ ሴትነሽ እያለ ይገልጽላታል። ብልህና አስተዋይ ሴት ነሽ በማለት ይገልጽላታል። የእኔ ልጅ እዚህ በመድረሷ የአንቺ ማስተዋቶ አስተዋጽኦ አለው በማለት ይገልጽላታል ማለት ነው። አሁን በህይወቴ ምንም አይነት ሴት የለችም ቀሪው ዘመኔ አንቺን አግብቼ መኖር ነው መፈልገው እያለ ይላታል። ይሄ ደግሞ ይሄ ደግሞ የሚሆነው የአንቺን ፈቃደኝነት ያስፈልጋል በማለት ብሩኬ ይገልጽላታል። አይ ቅድስት ምን አሽኮረመመሽ? ብሩኬ አንድ ላይ ወይ ጋሼ ወይም ደግሞ አንድ ላይ ብንኖርስ የሚለውን ቃል ለምን አትናገሪውም? በማለትም ይናገራት። አልጋ ለማንጠፍ የገባችውን ቅድስት በዛው ሊያሳድራት ችሏል። እናም በስተ መጨረሻ ቅድስት በእስተ መጨረሻ የቅድስት ልብ በፍቅር ተውጧል። በስተ መጨረሻም ለመውጣት ብትሞክርም አይ ለምን ትወጫለሽ እዚሁ ሁኚ በማለት እየተሽኮረመመች ቅድስትዬ ከዚህ መኝታ ቤት አትወጪም በማለትም ብሩክ ሲያሽኮረመማት ይገኛል ቅድስትም ያንን መኝታ ክላስ ለቃ ለመውጣት ፈቃደኛ ስላልነበረች እየተሽኮረመመች እዛው ትቆያለች ከብሩክ ጋርም ጥሩ ጊዜ ለማሳለፍ ምቹ ሁኔታ እንደተፈጠረላቸው ነው የወደፊት ባሏ ከሚሆነው ከብሩኬ ጋር አብረው ለማድረግ ተገደዋል እናም ዝናም ሉላናቶ ከሰነባበተ ቆይተዋል ሆኖም እሷን አጥቼ እኔ ሰው አይደለውኝም ሞገስም ሞገሴን አንድ ነገር ማድረግ አለብኝ ቤቱንም እንዲገዛልሽ እንደምንም ብለሽ ሞገሴን አስገዲ በማለት ለመሀሌት ይነግራታል ሆኖም መሀሌት ዛሬ ላይ ምን ነው በቀረብኝ የሚላ በሚል ጸጥታ ውስጥ ገብታለች። ምክንያቱም የዝና ጥፊዎችና ስድቦች መቋቋም አልቻለችም። ምናልባትም ወንጀለኛ ተብላ ወደ እስር ቤት የምትወረወርበትም አጋጣሚ ሊፈጠር ይችላል። ይህንንም ሌላኛው ስጋት ውስጥ ጨምሯታል። እንግዲህ ኤፍራታ ተጠንቀቂ፣ ከዚህ ሰው ራቂ። ምናልባትም ወደፊት ሉላን በእጁ ካስገባ አንቺን አንቺን ወንጀለኛ ያስብልሻል፣ በማለትም መክራት አለች። ሆኖም መሀሌት ዝና እንኳን ቃሉን ተፈጻሚ ያደርጋል በማለት ተከራክራለታለች። እሱ ጀግናና ደፋር ነው እያለች እየተከራከረች ትገኛለች። እና ውድና የተከበራችሁ ተመልካቾቼ